ላይ ባለው ሰው ካገኘ ማንንም መግደል ይፈልግበት ዓለም ነው። ሰው ለመሳሪያው ስሉ ሰውየው እንደፍቶ መሳሪያው ስሉ የሚኖርበት ዓለም ላይ ያለው ነው ያለው ሰው። የጫረሰ ክብሪት የጫረሰው በክብሪቷ ብቻ ድስት ማፍላት ወጥ መስራት እንጀራ መጋገር አይችልም። ልጃቸው መንፈሳዊ እንዲሆን እንድትወን ይፈልጋሉ። እነሱ ግን አይደለም። ጥሩ አይደለም፣ ስነ ምግባራችሁ መታየት አለበት ብለ ይለባሉ። የነሱ ስነ ምግባር ግን የሞተ ነው። ቤታቸው ላይ ደባደባሉ፣ በሳጫሉ፣ አይስማምም፣ አይግባብም። መልካም ቃል የላቸውም። ለልጆቻቸው ግን ይመኛል። ሁን አንተ፣ ስቶን ይሆናል፣ ይቀየራል። ከተሞች ላይ አሁን ያሉ እህቶቻችን ወንድሞቻችን የተለያየ ዓለምን ያለ ያለው ለምንድን ነው? ባል ማጣገቢ ሙያ የሚችል አጣሁ፣ እንጀራ መጋገር ወጥ መስራት የሚችል ሙያ ያለው ባል አጣሁ ይላሉ። በማሯ ጠብታ ሁሉን ረሳይ ልብላችሁ ልብላችሁ የሚለን ስርዓት አለ። የቆምንበት ኦርቶዶክሳይነት አለ። ከላይ ከታች የሚቀበለን የሚውጣን ደግሞ የስርዓት ዘንዷል። ዛሬ ሊውጣን የፈለጋል ስ ለመንገድ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ አስራሴ ብለን በወንድ ስም አምነን ወንድን ተወላዴ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራሴ ብለን ምንም ላፈይቆታ አካላት ሶሲል በባህሪ በህዱና በፈቃድ አንድ አምላክ ብለናምነን አንድነቱን ሶስትነቱ ሳይተካክለው፣ ሶስትነቱን አንድነቱ ሳይጠቀልለው በስም በአካል በዱ ሶስት ብንን በባህሪ በህዱና በፈቃድ አንድ አምላክ ብለናምነን። ረቡዕ እግዚአብሔርን አጋዥ አድርገን ትምህርታችንን እንማማራለን። አለማችን ላይ ኑሯችን ላይ የስጋ ኑሮ እና የመንፈስ ኑሮ የስጋ ልደት እና የመንፈስ ልደት አለ በስጋ የምንወለደው ልደት ለማንም ገሃዳዊ ግልጥ ነው መንፈሳዊ ልደት ግን ለብዙ ሩቅ ይሆናል መንፈሳዊ ልደት አዳጊ ነው ያልቃል ያድጋል ይመነድጋል ከጠውጥም ይጠፋል እሳት የጨረሰ ክብሪት የጨረሰው በክብሪቷ ብቻ ድስት ማፍላት ወጥ መስራት እንጀራ መጋገር አይችልም። እሳቷን እንደገና እንጨት እየጨመረ ገለባ እየጨመረ እያበዛ እያበዛ ፍሙን እያመረተ እንዲነዳ አድርጎ ግን ማብሰል ይችላል። ኦርቶዶክሳዊ መንፈሳዊ ልደት ማለት ትንሽ እሳት ብዙ ልማት የሚመጣበት ስራ፣ በትንሿ ሀብተ መንፈስ ቅዱስ እየቀጠለ እያደገ እያደገ የሚሄዱ ነው ወይ። ብረቱን ከእሳት ጥግ ብታደርጉት እየጋለ እየጋለ ይሄዳል። ከእሳቱ ብታርቁት እየቀዘቀዘ እየቀዘቀዘ ይሄዳል። በጣም ካራቃችሁትና ካኖራችሁት ብረቱን አፈር ይበላዋል፣ አፈር ይበላዋል። ከእሳት ጥግ ሁሌ ካለ ግን አፈሩን እያስወገደ ግለት እየሰጠ ያስቀምጠዋል። ስለዚህ ስለት ያወጣል። አንጥረኛ ብረቱን ሳያግል አይቀጠቅጠውም፣ አይስለውም። አግሎ ይቀጠቅጠዋል፣ እንዲሳል እሳት አግሎ ኦርቶዶክሳዊ ሰው ማለት እንደዚህ ነው። ከእግዚአብሔር በቀረበ መጠን መንፈሳዊ ይሆናል፣ በራቀ መጠን ሚዝክ ይሆናል። ኦርቶዶክሳውያን እኛ ከእሳቱ ጋር መንፈሳዊ ልደት እያጋልነው ነው ወይስ መንፈሳዊነት ልደታችን እያቀዘቀዝ ነው? ብር የሚበላው እያደረግን ነው? መልዕክቱስ ነው ነው የትኛው ነው? ነው ከሥጋ የተወለደ ሥጋ ነው። በዚህ በተዘረጋ ዓለም ውስጥ እምናየው እምንሰማው እምንረዳው ምን ይነገራል? እንወለዳለን፣ እንሞታለን፣ እናገኛለን፣ እናጣለን፣ እንታመማለን፣ ደግሞ እንነሳለን። ሁኔታዎቹ ተቀያይረ ናቸው። እንደ ሁኔታ ይሆናል። ማርትም አለ ሌሊትም አለ። እንደ ሁኔታ ይሆናል። በተፈጥሮ ፀንቶም ይኖራል። በእኛ በምንኖርበት ዓለም ውስጥ ደግሞ አሁን ሴኩላሩ ዓለም ወይም አንደኛው ክፍለ ዘመን ወይም አምስተኛው ትውልድ ፋይቭ ጂ በሚባለው ዓለም ወይም ቨርቹዋል በሆነው ማህበረሰብ መካከል ላይ ስንወር ምን እናስባለን? ነገሮቻችን ሁሉ የተሰጡ ናቸው። የተሰጣ እንደ ስቆ የተዘረጋ በዚያ በተዘረጋው መካከል ምስጢር የለው፣ ምስጢር የለው። ሁሉ ነገር የሚታየው ከጥቅም ከማቴሪያልነት አንጻር የሚወሰን ነው። ሰው ለጥቅም የሆነበት ዓለም ላይ ነው ያለው። ታውቃላችሁ ትልልቅ በህክምና ዓለሙት ሰው ራሱን እየበላ መኖር የጀመረበት ዓለም ላይ ያለው ሰው ሁለት ኩላሊት ያለው አንዱን ሽጦ እየበላ ራሱን አንዱን ይዞ ሚኖር ነው፣ እየታመመ ያለ ለራሱ የማይራራ ሰው ደም የሚሸጥበት ዓለም ላይ ያለው ሰው፣ ሰውን ገሎ ልቡን ፈርቅቶ ኩላሊት አውጥቶ የሚሄድበት ዓለም ላይ ነው ያለው። ጨካኝ የሆነበት ላይ ማለት ነው። ሰው ካገኘ ማንንም መግደል የሚፈልግበት ዓለም ነው። ሰው ለመሳሪያው ስሉ ሰውየውን ደብቆ መሳሪያው ስሉ የሚኖርበት ዓለም ላይ ያለ ነው። ያለ ሰው ከወንድሙ ከጎረቤቱ በጥቂት ምክንያት ወደ ደጋው ክፍለ ሀገራችን ስንወጣ ይህ ዓለም ላይ ያለ ነው። ደንበላይ ለመባል አንዱን አንዱ ለማስታጣት የሚያደርገው ጥረት የከፋ ቦታ ላይ ያለ ነው። በከተሚው መካከል ደግሞ ያንዱ ጠባይ ለአንዱ የማይስማማው ንግዱ ስራው ለድርጅት የማያሰኘው ምቀኝነት እጅግ በሰፈነበት አለም ውስጥ ያለ ነው። በቤቱ ስንገባ ያለ ባል ሚስት ይደብራታል፣ ሚስት ባል ይደብራታል ይደብራ እንደ ጎረምሳ ማናገር ያከብዳታል፣ ሚስት ባልም እንደዚያው፣ ሲወጣ ተቆርጦ ሲገባ ተቀርጦ የሚገባበት አለም ላይ ያለ ነው። ኩንትራት እንጂ አንድ አካል የሚኖሩ አይመስልም አይመስሉም። በእንዲህ አይነት እውቀት ውስጥ ነው ያለው። በቤተሰብ አስተዳደር ጠባያችንም ሆድን ሞላለን እንጂ እውቀት መስጠት አይችልም። እኛማ አናውቅ ልጆቻችን ያውቁ። አዎ እኛ ልብስና ልንፃል ሆዳቸው እንሞላለን። የምኖረው ዓለም ይሄ ነው። ስርዓት በሆኑ ዓለም ውስጥ በመንግስታዊ ጠባያ ውስጥ ስናየው ከዚ የተለየ አይደለም። ኦርቶዶክሳዊን የጠላ ሀገር የማይወድ አይነት አካል ይታይበታል ይታይበታል። ማወቅ ማመስ እንደ ትልቅ የመሪነት ስንት የሚታይበት ዓለም ላይ ያለ በሀብት በሚነግደው መካከልም አንዱ ለአንዱ ከመዋዋስ ይልቅ አንዱን አንዱ በመጣል ላይ የተመሰረተ ዓለም ላይ ያለ በስልጣኑ ዓለም በስሁት ትርክት ውስጥ ይገባና አንዱን ከፍ አንዱን ዝቅ እያደረገ ሲተነቋቆል ሲተነቋቆል በሚኖር ነው ያለ ነው ዓለም። የስጋ ዓለም ይሄ ነው። ከስጋ የተወለደ ስጋ ነው። በዚህ በተዘረጋው እርጥብ ስጋ ዓለም ላይ መንፈስ ካልተጨመረ ይባላል። መንፈስ ካልተጨመረበት ከመንፈስ የሚወለድ መንፈስ ነው መንፈስ ነው። እኔም ምነግራችሁ ከዚህ ተወለዱ ነው ያልባችሁ አለ። ከመንፈስ ቅዱስ መወለድ፣ ከእግዚአብሔር ቃል መወለድ፣ ከቅዱስ ጥምቀት መወለድ፣ ከአብራ ከመንፈስ ቅዱስ መወለድ ከሰማያዊ ተስፋ መወለድ የማይለይ መሆን ኦርቶዶክሳዊ ያለ። ለምድራዊ ልደታችን ብዙ እንቆጥራለን አክስቴ፣ አባቴ፣ አያቴ አያቴ፣ ዘመዴ፣ ወንድሜ ምናምን እንላለን። ሰማያዊ መንፈሳዊ ለሆነው ልደት ማን ነው ዘመደት? ያንን የምንፈልግበት አይል ያንን ምንሸበት ህሊና እሱን ካጣለው ነውኛ ነው እኛ ምን ሞተው የሚቀደሰው አለም አለም መቀደስ ያስፈልገዋል? አ ኦርቶዶክሳውያንም እኛ መገለል እንጂ መቀደስ ብዙም አለመለን። ክፉን እንድልቀው ቻለለም እንድቀድሰው ሰጥቶናል። እናንተ የምድር ጨው ናችሁ ብሎናል። የለ እናንተ የምድር ጨው ናችሁ አልጫው የሆነው አለ። ቤተክርስቲያን እንደ መልእክት ያለመሩትን ማሳበን ያመኑትን ማጽናት፣ የጸኑትን መጠበቅ፣ የጠበቀችውን መቀደስ ማንጣት፣ ያነጻችውን መቀደስ፣ የቀደሰችውን ወደ ሰማይ ያለ መላክ ተልቋየ። በዛው ውስጥ ኦርቶዶክሳውያን ተሳትሯቸው ምንድነው? ቃል ይሄን አለን ጻይ መስጠት ልበሉ። ዘመኑ ተበላሽቷል። ዘመኑ እንዲሁማል የሥራ ዘመን አይደለም። መጽሐፍ ደርሷል ምናምን በሚባለው አይሆንም። መቀደስ ኦርቶዶክስ አይነት ማስጠጋባት ለሌላው እንዲሆን ማድረግ ከመንፈስ እንዲወለድ መርዳት ይጠይቃል። እኛ ቡነ ው ውሃ ልመና ሄዳ ውሃውን አቀረች እንደሚባለው፣ እኛ ራሳችን ግን ሳንሆን ሌላውን እናምጣ ብንል ብንል አይሆንም። እንደሚባለው አንዳንድ ወጣት ትዳር የመሰረትና እንደ ሳራ ይፈልጋል ይባላል። እሱ ግን አብርሃም መሆን አይፈልግም። አንዳንዱ ወጣት እንደ አብርሃም ያለ ደግ አባት ትፈልጋለህ ይባላል። ግን እሷን እሱ እንደሷ ደግሞ እንደ ሳራ ሆነ ሰው ሳይሆን ይፈልጋል። እኔ ጀምሮ ክርስቲያናዊ ቅናት ሳይኖረው እንዲቀሩለት ይፈልጋል። ክርስቲያናዊ ሕይወት ሳይኖረው እንዲኖሩለት ይፈልጋል። ብዙ እናትና አባቶች ጠባያቸው ልንገራቸው፣ ልጃቸው መንፈሳዊ እንዲሆን እንድትሆን ይፈልጋሉ። እነሱ ግን አይደለም ጥሩ አይደለም፣ ስነ ምግባራችሁ መታየት አለበት ብለው ይላሉ። የእነሱ ስነ ምግባር ግን የሞተ ነው። ቤታቸው ላይ ይደባደባሉ፣ በሳጫሉ፣ አይስማሙም፣ አይግባብም፣ መልካም ቃል የላቸውም። ለልጆቻቸው ግን ይመኛል። ሁን አንተ ስትሆን ይሆናል፣ ይቀየራል። ማወር ስንችል አንድ ብዙ ጊዜ የማዋራው ከአንድ ገዳም አንድ አባት የነገሩኝ ቃል አለ። ለአንድ ቦታ ሄደን፣ ልጆቼ ምንድነው የምትሰሩት? እኛ ቤተ ክርስቲያን አስተምራለን። የት የት ነው የምታስተምሩት? ጉባኤ እንዲህ የእዚህ ጉባኤ ሰንበት በሰንበት እሁድ በዓል ምናምን ነገርትሁ። ጥያቄ ጠይቁን ልንገራችሁ። ጥሩ መልካም በሉ ምሁ ብለን ተከትለን፣ ሴተኛ አዳሪዎች ሄዳችሁ ታስተምራላችሁ አሉ። እዚያም ሄደን አናውቅም። ሺሻ ቤት ታስተምራላችሁ አሉ። እዚያም ሄደን አናውቅም። ጫት ቤት ያሉ ወንድሞቻችሁን እህቶቻችሁ ታስተምራላችሁ። እዚያም ሄደን አናውቅም። ግሶ ግሮሶሪ ውስጥ ሲጨፍሩ ያሉትን አስተምራችሁ ታውቃላችሁ? ሄደን አናውቅም። እዚያ ባላችሁ ብልህ ናቸው አሉ። እንዴት ሰይጣን ከሌለበት ታስተምራላችሁ ሰይጣን ካለበት ግን አትሄዱም ማለት ነው። እኛም እንደዚህ አነን አሁን ሳይው ሰይጣንን ማን አሰለጠነው? ክፉ ሥራን ማን አሰለጠነው? እኛም በመሸሽ ነው ምናምን ነው? በመለውበት በመቀደስ የራስ ማደር እንዲነፃ በማደር አልሰራንም ማለት ነው። ኦርቶዶክሳውያን አሁን ሽችት ነው አስባጭታል። ትናንት ፖለቲካ እንዲ ነው መሪነት እንዲ ነው እምናምን ይላል። አጥላላን አጥላላን አጥላላን ሸሽከ መቀደስ ስላልቻል ቤተመቅደስ አፈረሰ። መቀደስ ስላልቻል ባንድ ሆቴል ጳጳስ ሾሙላቸዋል። መቀደስ ስላልቻል ሀገርን አፈረሰ። መቀደስ ስላልቻል በጎ መሆን ይገባው ሁሉ ክፋ አደረገ። ትናንት ነውር የሚባለው ሸሸን ሸሸን ሸሸን ማጽናት ስላልቻል ነውር ጌጥ ሆነው አይታችኋል። ሴት ልጅ በሀገራችን ራቁት መሄድ፣ ሴት ልጅ ጡፋን ጥላ መሄድ ነውር ነው በህዝብ ይባለ ይቺ የጣለች ተብሎ ይገገራል። አሁን ራቁት መሆን ስልጣን ሆነ፣ ስልጣኔ ሆነ። አርጣ ነው፣ ማፈር ጠፋ። ወንድ ልጅ ልቱ ነው ቀበቶውን አስሮ ቢጓዝም፣ አሁን ሱሪውን ዝቅ አድርጎ የለተመ ሆነ። ስትናገረው ሰለጠን ሰለጠን። ወንድ ልጅ ፀጉር ማሳድረግ ውጠት ነው። አሁን ግን እንዲህ አለ፣ ወንዱ እንደሴት ሴቱ እንደሆነ ቅጡን አጣ። ወደ የትኛው ደም ድንበር የለሽ ሆነ። ከትንሹ ስለማንቀደስ ከትንሹ ስለማንቀደስ ሁሉ ይታጣብናል።

እንዳህ አይነት ብትል መሆን አላገኘንም ወይ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ ግን መንፈስ ነው ከመንፈስ የተወለደ ከመንፈስ ስንወለድ የሚያረጋጋ መንፈስ እውቀት የሚሆን መንፈስ ሰማያዊውን አለም የሚያሳይ መንፈስ ስለ ሰው በትክክል የሚያስረዳ መንፈስ ነው ስለ ዓለም ሰው ምን ይጠቅማል? ሰው ቁሳዊነት ላይም ስንት ያወጣል ስንት ያዋጣል፣ አይታችኋል ስንት ያዋጣል። ማቴሪያሊስት አለም ላይ ያለ ማቴሪያል አለሙ ላይ በምዕራቡ አለም ውስጥ ያለውን አብላቸው እየሆነ ያለው ሰውነት አልፎ ድረ ሰውነት እየተቆጠረ ያለ ድረ ሰውነት ሰውነት ቶ ረሰውነት ወደ ሮቦት አለ ክርስትና ቀልቶ ድረ ክርስትና ድረ ክርስቶስ ፖስት ሁማኒዝም አፍተር ጂሰስ የሚባልበት አለም ላይ ነው ያለው። ድረ ክርስቶስ ድረ ሰውነት፣ ከሰውነት ውጭ ሌላ አለም ወደ ሆነው ሂደት። ስለዚህ ሰው እንደ ዕቃ ይሆናል። ሰው የዕቃ ያህል፣ ዕቃን በደንብ ካሳመረው ዋጋ ያወጣል፣ ካላሳመረ ደግሞ ርካሽ ይሆናል። ሰውም እንደዚያ እንደ ዕቃ። ለዚህ እኮ ነው ብዙ እህቶች ወንድሞቻችን የኮስሞቲክስ ማዕት የውበት ማዕት ተጀንቀን ተጠበን ምንኖርበት ጭንቀት፣ ከመስታየት ፊት አፍጠን ምንኖርበት ብዙ። እቶቻችን ጺም የላቸውም እንጂ ስራ አይወጡም ነበረ። ሲቀነጥሱ አንዳንድ ም ጠጉር ሲያነሱ ስራ ላይወጡ ይችላሉ ላይወጡ ይችላሉ። በእንዲህ አይነት መታ ውድ የሆነ እንደ ሰው መኖር የሚያቅተው ደነቅ እየሰማችን ነው። ስለዚህ ምን እናድርግ ነው? ከመንፈስ መወለድ ለኒኮዲሞስ የነገርህን አንድ ሰው ነበረ፣ ኒኮዲሞስ። ያ አንዱ ሰው ከመንፈስ ስለመወለድ ተማረ። አንድ ሰው ኦርቶዶክስያ መንፈሳዊ ሂደት፣ ይህ ክቡር ሕዝብ፣ ትልቅ ሕዝብ ይህንን ምስጢር ያውቃል። ይህንን ምስጢር ለልጆቻችን ለልጆቻችን የምናተፈው እንዲሆን ይጠይቃል። መንፈሳዊ ሀብት፣ መንፈሳዊ አቅም፣ መንፈሳዊ ጉልበት ይሄ ደግሞ ሲሰራን እንጂ አናውቀውም። ሌላው ሲሰራን ነው የምናውቀው ሲያኖረን ነው የምናውቀው። የውስጥ አንክባብ ኃይል ነው። ልባችን መተማመን ማረብ እንዲችል መረዳት እንዲችል መታነጽ እንዲችል የህሊና ሀብት እንዲኖረን ሲያደርገን ነው የምናውቀው። አናውቀውም፣ እንዴት ውስጣችን ላይ እንዳረፍ አናውቀው እንደ አናውቀው መንፈስ ኃይል ነት ነፋስ ወደወደደው ይነፍሳል እንዴት ወደየት እንደነፈሳ እናቀም፣ ስንተነፍስ እናቀም። ህይወት ማለት እሱ ነው። እምንኖረው ጨርሰን መርምረን አናውቀው። እምንኖረው ኦርቶዶክሳዊነት እውቀት አይደለም ልምምድ ነው። ኦርቶዶክሳዊነት እሚጠቅስት አይደለም እሚኖሩት የልምምድ ሂደት ነው። የክርስቶስን መስቀል የልደትን ምስጢር አይቶ የሚጓዙበት ትልልቅ የምስጢር ሀብት ነው። በዚያ እንድንኖር ነው የሚነግረን ማለት ነው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ነፋስ ወደ ወደደው ይነፍሳል፣ ቃሉ ትሰማለህ፣ የት እንደመጣ አካይ። እንደዚያ እማናየው እዚህ ውስጣችን ላይ አሁን እማናየው እግዚአብሔር ኃይል አለ፣ እንዴት እንደሆነ ግን አናውቀውም። ነፋስ አሉ፣ ነፋስ ሁላችን እንደተነፈስ ነው። ልበው በዚህ ዓለም እናት በጠነሰች በዘጠኝ ወር ከአምስት ቀን ትወልዳለች።

ያ አንዱ እኛ ነው ነው ይመልክት። አንዱ እኛ ነው እንድሁን። እኛ ድንቁነት ከየትም አይመጣም። እኛ በምናደርገው ነው የሚጀምረው። እኛ ስንጀምረው ስንሆን ሆናለን። ፈላስፋው እንዳለው ለም አይሰምካት ሀሳብ ወለም ሰልከና አሰነካት ትሰኝ ዘመንን፣ ቦታን፣ ሀገርን፣ ቤትን ካሳመራት በጎ ትሆናለች፣ ካከፋት ትከፋለች። አንዱ እኛ አንዱ ከሆን እንሆናለን። ራሳችን ካጠፋን ራሳችን እንጠፋለን። ልበሉ በትንሽ ጠብታ ሁሉን ከረሳ ግን ችግር ነው። በትንሽ ጠብታ ሁሉን ከረሳ አንድ ታሪክ ነግሬያችሁ ልጨርስ። አንድ ሰው ይላል በረላም የተባለ ጸሐፊ አንድ ሰው ጅብ ሊበላው ሲሮጥ ሲሮጥ ሲሮጥ ገደል አገኘና ዘውጉ ብሎ ገባ ከገደሉ መካከል አንድ ዛፍ አገኘና አጥብቆ ያዛት። ወደ ላይ ቀና ሲያይ ጅቡ ሊበላው እየጠበቀው ነው። አይ ወደ ላይ አልወጣም መውረጃ አልፈልግ ብሎ ሊወርድ እንዲህ ሲል ዘንዶ አፉን ከፍቶ ሊወርድ መስሎት ሊውጠው እየጠበቀው ነው። የላይ መውጫው ጅብ ሊበላው ነው፣ የታች መውረዳውን ዘንዶ ሊቀበለው ነው። በዚህ መካከል ጫንቆት ቀና ሲል የቆመባትን ዛፍ ጥቁርና ነጭ አንመጣ እንደ ሸንኮር አገዳ እየበሉ ትልልቅ አልበቶች በርሜል የሚያህሉ ግንዱን እየበሉ መጡ። ትንሽ ቢቆይ ግንዱን የቆመበት እንደጫረሱት ነው። ተጨንቆ ምን ይወር ብሎ ሲያይ አራት እባብ ከቆመበት ግን ከግንዱ ከገር ከቆመበት ላይ ሊነድፉት ምላሳቸውን እያውለበለቡበት መጡ። በዚህ ጭንቀት መካከል ላይ ዘንዶ አይወድቅ ዘንዶ ነው። አይበራገጥ አራት እባብ ነው ዝምሩ አይቆይ ግንዱ ሊያልቅ ነው። ወደ ላይ ያወጣት ጅብ ሊበላው ነው። ጨንቆት ምላር ብሎ ቀና ሲል ከአንዷ ቅርንጫፍ ከዛፏ ደግሞ ካልተበላቸዋ ማር ንብ ሰርታ ማር ሰርታ ንቧ የማሩ ወለላ ጠብ ሲል ካፉ ላይ ገባ። ያችን ላሰ። ኋላ በየት ይሆን ማር ምትወርድ ብሎ ያችን መፈለግ ጀመረ። ሁሉን ረሳቸውና ማር ፍለጋ ያለው በማሯ ጠብታ ሁሉን ረሳ ይላል እሚመስለኝ አሁን ይሄ ነው በሁለት ይተረጎማል ሊቁ ተርጉሞታል ይሁ የተባለው ያዙ ያዙ የሚለው ሞት ነው ይላል የቆመባት ዛፍ እድሜ ናት ይላል ግንዱን እየበሉ የሚመጡ አንበጣዎች ሌሊት እና ማያዝ ናቸው እድሜያችን እየቆረጡ እየበሉ የሚመጡት ናቸው ይላል ከታች ያለው ዘንዶ መቃብር ነው ሊቀበል የሚጠብቀው ነው ይላል። አራቱ እባቦች አራቱ ባህሪዎቻችን ናቸው የሚያውኩን ሁልጊዜ አንዴ ጊዜ አንድ እሳት አንድ ውሃ አንድ አፈር የሚያደርጉን ናቸው። የማሯ ጠብታ ለጥቂት የምናገኛት ደስታ ናት። ሰው ሁሉ ጠላት በትንሽ ደስታ ይቀይረዋል ይላል። አደለም አደለም ወይ እንደዚያ ሲሆን ይረሳዋል እማይረሳ አይረሳም እማይረስሳል እማይዘንጋ አይዘንጋም፣ አይዘንጋም። ወደ ገለ ቀይረው እንችላለን። ይህን ልብላችሁ የሚለን ስርዓት አለ። የቆምንበት ኦርቶዶክስ አይነት አለ። ከታች የሚቀበለን የሚወጠን ደግሞ የስርዓት አለ። ዛሬ ሊውጠን ይፈለጋሉ። አራቱ እባሙ አለ፣ ግንዱን ደግሞ አሉ ጥቂት ጠብታ ደስታው ይኖራል የሚኖራል ጥቂት ደስ በል ፈታ በል ዘና በል እያለ ቢኖር በምኑ ይፋታል? በምኑ ይዝናናል? በምኑ ይደሰታል? አዎ ጨርሶ ይፈታጫ። ግን ማሰብ ማለም ግን ይጠይቀናል። እንዲሁ ተወልዶ እንዲሁ እንደመሞት የሚያበሳጭ የሚያስጠላ ነገርም የለም። እንዲሁ ተወለደ ሞተ ከመባል ከመቃብሩ ላይ ሲጨርስ ሩጫን ጨርሻለሁ ተብሎ ይለጠፍለታል። ሚያገኛውን ሩጫ የትኛውን ሩጫ የት ነበር የሮጥ ሰው? ከመንፈስ ጋር ሩጣ ሆኖ ከእውነት ጋር ሩጣ ሆኖ ይ ከእግዚአብሔርና ከጽድቅ ሃይማኖት ጋር ሩጣ ሆኖ ከኦርቶዶክሳዊ ህይወት ጋር ሩጣ ሆኖ ሲባል ባዶ ሲሆን ግን ጥያቄ ይሆናል። መሮጥ ካለብን ጋር እንድንሮጥ መሆን ካለብን መስመር ሁሉ እንድንሆን አምላካችን እግዚአብሔር ይርዳናል። አንድ ሰው ነበረ የአንድ ሰው እኛ እንድንሆን አምላካችን ያግዘን፣ ይቆየን።